መሠረት ታንቱ ኑሮዋን መተሐራ ስራዋን አትክልትና ፍራፍሬ አድርጋ ከ10 ዓመት በላይ ቆይታለች። መስመሩ የሀገሪቱ ዋነኛ ገቢ ወጪ የሚከናውንበት የከባድ ተሽከርካሪ ሹፌሮች የሚመላለሱበት በመሆኑም ደንበኞቿም ሹፌሮች ናቸው። ታዲያ መተሐራ ከተማ ሲደርሱ መሲ ብሎ መጣራት ብርቱካኗን ሸምተው መሄድ የተለመደ ነው።

የጅቡቲ መስመር ሹፌሮችና የመተሐራ ነዋሪዎች ትስስራቸው ጥብቅ ነው። የከባድ ተሽከርካሪ ሹፌሮች ለከተማዋ የንግድ እንቅስቃሴ፣ ለእንደነ መሰረት ላሉ የስራ እድል ተጠቃሚነትም ዋጋቸው ከፍ ያለ ነው። የጅቡቲ ሹፌሮች ምናምን በ በብዛት እኔ ከነሱ ጋር ነው የምሰራው። ስልክ ይደውሉልኛል፣ አዘጋጅላቸዋለሁ፣ ወስድላቸዋለሁ፣ የሚፈልጉበት ቦታ አደርስላቸዋለሁ። አንዱ ባንዱ አንዱ ባንዱ ከስተመር ብዙ ትይዛል። ደንበኞቻችን ያው ሹፌሮች ናቸው ሲመጡ ተንከባክበን ቆርጠን አብልተን እንከባከባለን። አረፈ ብሎ ቁጭ ብሎ ወንበር ላይ ብርቱካን ቆራርጠን እናቀምሳለን። ከዛ ቀምሰው ይገዙናል፣ ደንበኛ ይሆኑናል ማለት ነው። መንገድ በዚህም ከዛም ስንመጣም ከአዲስ አበባ ወጥተን ወደዚህም ስንመጣ እዚህ ለመግባት ነው የምንጓጓ። አሁን ደግሞ የባሰ አስፋልቱ ስፋቱ ምናምን ደግሞ ስናየው በጣም ደስ ይላል። የህዝቡ ያለው ሁሉም እዚህ ያለው ብሔር ብሔርም አሁን በጥሩ ሁኔታ እንዳለ ነው። በቃ እኛም ደስ እያለን መተሐራና ፍራፍሬ በደንብ የሚተዋወቁ ናቸው። መተሐራ ሲባል ብርቱካን፣ ማንጎ፣ አቮካዶና ፓፓያው የመንገደኛውን ቀልብ ይስባል። በተለይም በየመደርደሪያው የሚታየው የብርቱካን ምርት አልፎ ሀጁን አረፍ እንዲል አስገድደው እንዲያጣጥሙት የሚያደርግ ነው። በመተሐራ ምሽት የሚባል የለም 24 ሰዓት እንቅስቃሴ ያለባት ከተማ ናት። በመሃላችን ሀገር አቋርጦ ወደ ጅቡቲ የሚወስደው አስፓልት በመሆኑ አብዛኛው ሽፌሮች መተሐራን ተመራጭ ያደረጎታል። እዚህ እያረፉ እንደዚህ እንደምታዩት ጣፋጭ ብርቱካን እየተመገቡ ሻይ ቡና እያሉ እየተዝናኑበት ነው ሚያልፋትና በፈለጉ ሰዓት ብመጡ ከተማ ክፍት ስለሆነች ተመራቂ ያረጓትና ለዛ ነው የማይመሽበትና ደማቅ የሆነች ማለት ነው። መተሐራ ከተማ 24 ሰዓት አገልግሎት ትሰጣለች። 24 ሰዓት ሁሉንም የሚመጣባትን እንግዶችን ተቀብላ ታስተናግዳለች ማለት ነው። ከዚህ የተነሳ መተሐራ ከተማ ፀሐይ የማይጠልቅባት ከተማ ተብላ ተሰይማ ትጠራለች ማለት ነው። የቀን ሙቀት የማይገድበው የምሽት ጨለማ የማይጋርደው የመተሐራ የንግድ እንቅስቃሴ ለከተማዋ ልማት ለመንግስት ገቢ ትልቅ አስተዋጽኦም አለው። ነዋሪው ያለመታከት ቀንና ሌሊት፣ መንገደኛው ያለ ስጋት 24 ሰዓት እያረፈባት የሚፈልገውን ተጠቅሞም ያልፍባታል። መተሐራ ከተማችን እውነት ለመናገር 24 ሰዓት የማይመሽበት ከተማ ነች። ከተማችን በሚገርም ሁኔታ አሁን እንደሚታዩት ነው እንቅስቃሴዋ። ግራም ቀኙ ጎራ እያሉ ያርፋሉ። በሚገርም ሁኔታ የሚፈልጉትን ነገር ያገኛሉ። 24 ሰዓት ምግብ ቢፈልጉ ምግብ ይገኛል። የፈለጉትን ነገር በእንክብካቤ ፣ ሁለተኛ ጸጥታ ጉዳዩ በጣም የተጠበቀ ነው። ጋቸረስና ፖሊሱ ተቀናጅቶ በጥሩ ሁኔታ ነው ስራ ይሰራለው። ያለ ምንም ስጋት መተሐራ ገብቶ የሚፈልገውን ነገር ይዞ ይወጣል ማለት ነው። በተፈጥሮ አካባቢዋ ሙቀት ነው፣ በሙቀት ትታወቃለች። ከቀን በላይ ማታ ፀሐይ ከጠለቀ በኋላ ገበያ አለ ማለት ነው። ያ ልዩ ያረጋታል ከሌሎች ከተሞች ላይ እኛም እንደ ከተማችን ደግሞ ይሄ የምሽት ገበያው እንዲደምቅ እንዲያምር ለከተማውም ገቢ እንዲገባ አስፈላጊ የሆነውን የጸጥታ ዘርፋችንን በሙሉ አስተማርተን አካባቢያችን ላይ ሰላማችንን የምናስጠብቅ መሆኑ ነው። ህዝቡ ከሚሰራው ከሚያገኘው ደግሞ ለመንግስት ጊዜውን ጠብቆ አስፈላጊውን ግብር አስፈላጊውን ለመንግስት የሚያስገባቸውን ገቢዎች በሙሉ እኛም ሰላማችንን ሰላማችንን እንጠብቃለን እነሱም ለእኛ ማስገባት አለባቸው ነው። ገቢውን በሙሉ ያስገቡልናል ማለት ነው። የከተማዋን ሰላማዊ እንቅስቃሴም ነዋሪው ከከተማው የጸጥታ አካላት ጋር በመቀናጀት ማስጠበቁ ይበልጥ ለመንገደኛው ምቹ ለነዋሪውም የስራ እድል እንዲፈጠር አድርጓል።